አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ግንቦት ዘጠኝ በዚች ቀን የጻድቅ ንጉሥ ቆንስታንቲኖስ እናት እሌኒ አረፈች። ይህችም ቅድስት በፊት የአንድ ነጋዴ ሰው ሚስት ነበረች። እርሱም በነገረ ሰሪ ንጽሕት ሆና ሳለች ወደ ባህር ጣላት። የክብር ባለቤት በሆነ በጌታችንም ፈቃድ ሮሃ ከሚባል ሀገር ደርሳ የበራንጣ ንጉሥ ቁንስጣ አገኛት። ውበቷና ደም ግባቷን አይቶ አገባት። ለክርስቲያን ነገሥታት መጀመሪያቸው የሆነ ቁስጥንጢኖስን ወለደችው። ምግባርና ሃይማኖትን በማስተማር በመልካም አሳደገችው። ልጇን በነገሰ ጊዜ ወደ ኢየሩሳሌም ሄደሽ የክብር ባለቤት የሆነ የክርስቶስ መስቀል ገለጪ የከበሩ ቦታዎችም ስሪ የሚላት በህልሟ አይታ እንዴት እንዳየች ይህን ለልጇ ነገረችው። እርሱም ከብዙ ሰራዊት ጋራ ሰደዳት። በደረሰች ጊዜ የክብር ባለቤት ስለሆነ ስለጌታችን መስቀል መረመረች። አዳኝ የሆነ መስቀሉንም ሁለቱ ወንብሬዎችን ከተሰቀሉበት መስቀሎች ጋር አገኘችው። የክብር ባለቤት የክርስቶስ መስቀል የትኛው እንደሆነ ታውቅ ዘንድ በወደደች ጊዜ ከራሱ ላይ ይህ የናዝሬቱ ኢየሱስ የአይሁድ ንጉሥ ነው የሚል በእንጨት የተቀረጸ ጽሑፍ ያለው እንደሆነ የኢየሩሳሌም ኤጲስቆጶስ ቅዱስ መልቃርስ ነገራት። ከዚህ በኋላ ከእርሱ ምልክት ታይ ዘንድ ፈለገች። የሞተ ሰውም አግኝታ መስቀሎችን በበድኑ ላይ አኖረች፣ አልተነሳም። ከዚህ በኋላ ሶስተኛው መስቀን በላዩ አኖረች። ያን ጊዜም ያ ምውት ተነሳ። ሃይማኖቷም ጸና፣ ደስታዋም በዛ። ከዚህ በኋላ ዜናቸው በመስከረም ወር 17 ቀን የተጻፈ፣ በከበሩ ቦታዎች ውስጥ አብያተ ክርስቲያናትን ትሰራ ዘንድ ጀመረች። ለአባ መቃርስም በከበሩ ቦታዎች ሁሉ አብያተ ክርስቲያናትን እንዲሰራ ብዙ ገንዘብ ሰጠችው። ከዚህ በኋላ ወደ ልጇ ተመልሳ የሆነውን ሁሉ ነገረችው። የከበረ መስቀል በመገኘቱ እጅግ ደስ አለው። ይህችም ቅድስት በጎ ገድሏን ከፈጸመችና እግዚአብሔርም ካገለገለች በኋላ ስለ ካህናትም ልብስና ቀለም ለቤተ ክርስቲያናትና ለገዳማት ብዙ ጉልቶችንና ርስቶችን ለድሆችና ለምስኪኖችም እንዲሁ ከሰራች ከተከለች በኋላ በሰላም አረፈች። መላድሚማም ሰማኒያ ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷ ከኛ ጋር ለዛለሙ ትኑር አሜን። በዚች ዕለት የበይደርና የስልዋኖስ መታሰቢያቸው ነው። በረከታቸው ከኛ ጋር ለዘለሙት ኖር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት አስር በዚች ቀን የከበሩ ጻድቃን ሰለስቱ ደቂቅ አናንያ፣ አዛርያ፣ ሚሳኤል የረፍታቸው መታሰቢያ ነው። ዛቅረኩም አይሌት አዘኪሪ አይላፈ ምለተጸምዱከ ዘድፈለለነብ ሶከብዘኔቴ መጻፈ እንተለሴ እግዚኦ